ሰላም እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ይዤላችሁ የመጣሁት የመቁረቢያ ፎጣ ነው። ተደራቢ የሚደረብ የመቁረቢያ ፎጣ፣ ነጫጭ ፎጣዎች በጣም የሚያማምሩ በዚህ ስፋታቸው። በዚህ የሚያምር ነጭ ፎጣ ተደራቢ በጣም ነው የሚያምሩት። እንደዚህ ነጭ በነጭ አርጋችሁ እንደዚህ ደረብ የሚደረግ ማለት ነው። ዳርዳር ላይ መስቀል ያለው በጣም ነው የሚያምር። እንደዚህ ሰፋ ያለ ነው። ይሄ ከኛ ጋር አንድ ሺህ ብር ነው። ይሄኛው ደግሞ እንደዛኛው ሆኖ ይሄ ዲዛይን ጫፍ ላይ ዲዛይን አለው። በጣም ነው የሚያምር። ይሄም ነጭ ነው። በጣም ነው የሚያምር። ይሄም ከኛ ጋር አንድ ሺ ብር ነው። በጣም ነው የሚያምር ስፋቱ በጣም ነው የሚያማምሩ ስፋታቸው። ንጻቱ ነጭ ነው። በጣም ነው የሚያምረው። ይሄም ከኛ ጋር አንድ ሺ ብር ነው። በጣም ቆንጆ ናቸው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሸር አርጉልን ቤተሰብ ሁኑን። የተለያየ አልባሳት ጌጣጌጥ ማየት ከፈለጋችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። ይሄኛው ደግሞ በቀይ ማለት ነው፣ ቅድም ያሳያችሁ በአረንጓዴ የሆነ መስቀሉ ይሄ በቀይ ማለት ነው። በጣም ነው የሚያምረው። ይሄ ይህም አንድ ሺህ ብር ነው። ይሄኛው ደግሞ መስቀል አለው ከላዩ ላይ መስቀል ስለው፣ ልዩነቱ መስቀል ስላለው ነው እሱ እንጂ ሌላ መስቀል ልዩነት የለው። ይሄም እንደዚሁ ሰፋ ያለ ነው። በጣም ነው የሚያምረው። ይህም ከኛ ጋር አንድ ሺህ ብር ነው የሚያምር ነው። ይሄም እንደምታዩት ነጭ ነው። በጣም ነው የሚያምር ፎጣነቱ በጣም ያምራል። ተደራቢም ስለሆነ ትንሽ ወፈር ያለ ነው ያምራል። ለዚህ ዲዛይኑ የዚህ ዲዛይን ያምራል በጣም ይሄኛው ደግሞ ያው ቀይ እንደ ቅድም እንዳሳየዋቸው አይነት ነው። ይህም በቀይ ነው ፎጣነቱ በጣም ያምራል። ይሄም አንድ ናቸው ተመሳሳይ ናቸው። ይህም አንድ ሺ ብር ነው። በጣም ነው የሚያማምሩት። ላይክ አድርጉ ሰብስክራይብ አድርጉ ቤተሰብ ሁኑ። ለእነዚህ ያምራል፣ ነጣቱ የፎጣው ነጣት በጣም ነው የሚያምረው። ለዚህ ሰፋ ያለ ነው። ላይክ እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። እቺ ለሞ ነጠላ ነች፣ ነጭ በነጭ ነጭ ነጠላ ምታምር እቺ። ማን አንድ ሺ ብር ነች፣ ደምታት ነው ምታምሮችን ነጠላ ታምራለች። እነዚህ ቆንጆ ነች። እችም አንድ ሺህ ብር ነች። አሁን የምታምርችም እንደምታያት ስትራይፕ ስትራይፕ ነገር አላት። ቺ ደግሞ መስቀለላዋ ላይ መስቀል አለ። ደስ ነው የምትልችም። መነነች ሙሉ ለሙሉ መነነ ነጠላ ነች። ቆንጆ ነች። እችም ከኛ ጋር አንድ ሺህ ብር ነች። በጣም ነው የምታምረው። እንደዚህ ሰፋ ያለች ምነች ያከላለች መስቀል አለ። ላይክ አርጉ፣ ሰብስክራይብ አርጎ ቤተሰብ ሆኑን። ስለምትከታተሉ እናመሰግናለን። ሸር አርጉልን። ሰላም ሆኑ። ኔክስት በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልን። ባይ፣ እናመሰግናለሁ።